ሰላም እኔ ዶክተር ሱዳይ ካምባራም ነኝ። በአፖሎ ህጻናት ሆስፒታል ቼና የልጆች ኒፍሮሎጂ ከፍተኛ አማካሪ ሐኪም ነኝ። በዕለታዊ ስራችን የምንጋጠምበት የተለመደ ችግር የሚሆነው የሽንት መንገድ በካሽ ነው። ከወላጆች የምንሰማው ተደጋጋሚ ቅሬታ ደግሞ ልጄ የሽንት ብዛት በጣም በደንብ አይደለም፣ ሽንት ሲያደርግ እሳት ያለበት ስሜት አለው፣ እንዲሁም በሌሊት አንቀላፋ ሽንት ያደርጋል ከየሚሉ ናቸው። እንግዲህ ይህን ችግር እንዴት ማቅረብ እንችላለን? እና ይህ ችግር በዘመናችን በአሁኑ ጊዜ በአስተማማኝ ሁኔታ በአስተዋይ ልጆች ውስጥ የሚታይ ነው። ምክንያቱም ልጆቹ ቪዲዮ ጨዋታዎች ሲጫወቱ ወይም የቲቪ ፕሮግራሞችን ረጅም ሰዓት ሲያዩ ሽንታቸውን ረጅም ጊዜ የማይታወቅ ይደርሳሉ። እንዲሁም በማንኛውም ማህበራዊ አይነት አፍራሽ ምክንያት በትምህርት ቤት ሽንታቸውን ማያዙ ይችላሉ እና እንኳን ስምንት ሰዓት በቀጠለ እና ምክንያቱም ሽንታቸውን ማያዝ ስለሆነ በቂ የውሃ መጠን አይጠቱም እንግዲህ ይህን እንዴት ማሸነፍ እንችላለን? የመጀመሪያው አስፈላጊ ነገር በሰዓቱ ማንበብና በሰዓቱ መነሳት ነው። ልጆቹ በማለዳ በሰዓቱ መነሳት አለባቸው እና ወደ ትምህርት ቤት ለመሄድ በቂ ጊዜ ማግኘት አለባቸው። እነሱ መደከም አይገባቸው። በማለዳ በትምህርት ቤት ሲሄዱ በፊት ሽንታቸውን ማድረግ አለባቸው እና በትምህርት ቤትም ቢሆን በቂ ሁኔታ ሁለት እስከ ሶስት ጊዜ ሽንታቸውን ማድረግ አለባቸው። እና ቤት ሲደርሱም ከመተኛት ጊዜ በስተቀር ሁሉም ሶስት ሰዓት አንዴ ሽንታቸውን ማድረግ አለባቸው። እና ሌላው አስፈላጊ ነገር ደግሞ በቂ ውሃ እንዲጠጡ እና በፋይበር የበለጸጉ እንደ አትክልትና ፍራፍሬ ያሉ ጤናማ ምግቦችን እንዲበሉ እና የማይጠቅሙ ጣፋጭ ምግቦችን እንዲቆጡ ነው። ይህ በእውነት ለመደከም እና ለሽንት ችግራቸው ለመቋቋም ብዙ ይረዳቸዋል። ስለዚህ እነዚህን ሁለት ችግሮች ሲያሸንፉ የታችኛው የሽንት መንገድ ምልክቶች የእኛ በዓላት የምንለው የሆድና የሽንት ችግር በአዋ በዋደር ዲስፋንክሽን ይችላሉ ይህን ችግር ለመቋቋም